ራፍ መቶ ባ በረካት እንደምናችሁ፣ ተከታታዮች ዛሬ ይዤላችሁ የመጣሁት የስጋ ወጥ እንሰራ ነው፣ እና ይኸው ግብአቶቹ እነዚህ ናቸው። ስጋ፣ ስጋው የከብት ስጋ ነው። ሽንኩርት፣ የተዘጋጀ ሽንኩርት ነው። ቲማቲም ደግሞ የተፈጨ፣ ጅንጅብልና ነጭ ሽንኩርት አንድ ላይ የተፈጨ ነው። ይሄ መጨረሻ ምንም ነው መከለሻ ይሄ ጥቁር ክሙን ነው። በርበሪ፣ ዘይት፣ ጨው፣ ኮረሪማ፣ ክሙን፣ ቂቤ እነዚህ ናቸው። እንግዲህ ሀብረን እንሰራለን። እንሻላ ሽንኩርቱ በሰልስ ከሚል እንደዚ ከደን እናደርገዋለን። ይው እንደዚህ መልኩ ተቁላልቷል። አሁን በርበሪ ማን ነው ዝንጅብልና ነጭ ሽንኩርት እንጨምራለን ይኸው እናቆላላዋለን። አሁን ደግሞ በርበሬ እንጨምራለን። ጥቁር ቅመም ጨምር። ያው እንደዚህ በደንብ ተቁላልቷል። አሁን ስጋውን እንጨምራለን። ስጋውን እኔ በደንብ ነው ያጠቡት፣ በከል በደንብ አጠብኩት። ትንሽ እንደዚህ ጸዳ ነጣለን። ያው ጥሩ ሰው እንደ ፍላጎቱ ነው፣ ባትጨምሩም ከል ትችላላችሁ። እኔ ግን እንደዛ ነው የማጥበቁ። ጊዜም በደን እያደረግን እናበስለዋለን ይሄው ስጋውን ከጨመርኩ ጀምሬ በስጋው ውሃ እንደዚህ አብስየዋለሁኝ። ከእንግዲህ በኋላ ያው ውሃ ያስፈልገዋል። በጎን ውሃ አጥጅያለሁኝ። ትንሽ እንደዚህ ጠብ ጠብ እያደረግን ስጋችን እናበስላለን ማለት ነው። ይው ቆንጆ የሆነ ነው እንሻላ ይኸው ቀይ ወጣችን እንደዚህ እየበሰለ ነው ያለው። አሁን ደግሞ ይኸው ጨው ጨምረናል። ጨው ትንሽ የጨመርኩት ማጂ ይሄንን ስለጨመርኩኝ ይሄን ጨምሬ ያለው ጨው ትንሽ ቀረው ነበር። አረ፣ የመነስነሻ የመነስነሻ ቅመም እንደገና፣ የመጨረሻ ቂቤ ይሄ አንድ ማንኪያ ዘይት ብዙ አልነበረም። አንድ ተቆ አይው በዚህ መልኩ ቆንጆ መሻላ ቀይ ወጥ ሆኗል። እንግዲህ እናንተም ስሩ፣ ሞክሩት። ይጣፍጣል። ቆንጆ ነው ሽታውን ብታዩት በጣም ጥሩ ስታለው። ይኸው በዚህ መልኩ እንግዲህ እንደዚህ ጨርሰናል። ትንሽ እንትን ይበልና ገበታ ላይ እንገናኛለን። ይኸው ወጣችን ደርሶ ከገበታ አቅርበነዋል። ያው እንደዚህ ቢስሚላ፣ እንደዚህ እናደርጋለን። እኔ ደግሞ ከቤተሰቤ ጋር በኋላ በላለሁ፣ ለእናንተ ላሳያችሁ ብዬ ነው። እዚዮም እንግዲህ ላይክ፣ ሰብስክራይብ፣ ሼር አድርጎ ኢንሻላህ እናንተም ሰብታችሁ ብሎ ማለት ሰላም ነው።